እና እንደው ሰዓት ተቸግረኛል እና እንደው እባካችሁ እባካችሁ እንደው በዓል ላይ እያቸዋለሁ እንደው ሁላችሁንም አንዱ እባካችሁ ማለት ሼር አድርጉልኝ። ለሼር የደረሳችሁ ልጆች ካላችሁ እና እኔ ቪዲዮ ቶሎ ነው የማለቀው። ያኔ ወላሂ አንዳንድ ተስፋ የምትቆርጥበት ነገር የለም። አንዳንድ ጊዜ በቃ ተስፋ ተቆርጣላችሁ ማለት እና አንዳንድ ጊዜ ደግሞ ማለት ያው ልጃችሁን መስጠት የለባችሁም ራስ መብራት የለባችሁ በማንኛቸውም ነገር ማለትና ለዛ ስለሆነ አንዳንድ ጊዜ ግን ለመብ የምጻፈው እንዲሁ በአለ ያቸው አድርጎ ሁላችሁም ሸር አድርጉልኝ ማለት ነው። እንዲሁ በአለ እንዲ ሸር አድርጉልኝ ማለት ነው። ግን ብዙ ጊዜ አንዴ እዛ ማለት በጣም ከባድ ነው። ግን ሁላችሁም ሸር አድርጉልኝ ተባበሩ፣ ማለት ተባበሩ ችዬ ማለትና አሁን እኔ እንግዲህ እንደምነግራችሁ በቃ ምንም ሊሆንልኝ አልቻለም፣ እና ወደ አረብ ሀገር ስደት ተመልሼ ለሀር ነው ማለት ነው። ምክንያቱም በቃ እናንተም አልተባበራችሁኝ ማለት ትብብር ስላችሁ በቃ በቻናሌ ነው እኔ በሌላ አልኩም። አልሐምዱሊላ የሰው ልጅ ሰርቶ መብላት እስከቻለ ድረስ ምንም አያስፈልገውም። ዱዓ ነው የሚያስፈልገው እንጂ ማለት ነው። እና እናንተም ያው ብዙ የመዲያም ቀመሞችን አሳድጋችኋለሁ፣ ብዙ ነገር ብዙዎችን ፌመስ አድርጋችኋለሁ ግን እኔ ላይ ደግሞ ጣምማችሁ ማለት ነው። ግን ምንም ማድረግ አይቻልም እድል ነው። ምን ታደረጉታላችሁ? እድል ጉዳይ ነው ማለት ነው። እና አሁን እኔ ለማንኛውም በቃ ምንም አማራጭ ሳጣ ማለት ነው፣ በቃ ልሰደድ ነው ማለት ነው። በሀገር ላህር ነው ማለት ነው። ምንም አማራጭ አጣሁኝ። ወዲያም ብለህ እኛ ታዲያ ምን አገባን እኛን እንዳትሉኝ ማለት ለእናንተ፣ ማለት እናንተ እኮ አንዳንዶቻችሁ ማለት ነው በኮሜንት ተሳ ነው የምታስቀርታ እኛ ምን አገባን ታዲያ ሂጅ ነው እንትሉ ይሆናል ማለት፣ እንደዛ ማለት የፈለግኩት እኔ በቃ እንግዲህ ኢትዮጵያ በነገራችን ላይ አሁን ላይ አገራችን ወላሂ ምንም ምንም ሰላም የለም፣ በቃ ሰላም የለም። ሰላም ያለው አልሐምዱሊላ አቀስታ ብቻ ነው። ማነው እስከ አሁን አቀሳ ሰላም ነው፣ አልሐምዱሊላ ማነው ግን፣ ወላሂ በተቀረው ጋር ብትሄዱ ምንም ሰላም በተለይ ሁለት ሺ አስራ ስምንት ከገባ ማለት ነው መስከረም ላይ ወላሂ በተለይ ባጃጅ ራሱ የጨረሰችው ሰው ብዛቱ ስላላችሁ፣ በዛ ላይ የመኪና ዴጋው፣ በዛ ላይ ጦርነቱ አረንዶ ኢትዮጵያ ህዝብ ጨልሉ አለመሄዱ ራሱ ጉብዝ ጨልሉ አለመሄዱ ራሱ

አሁን ስላችሁ ወላሂ እኔ ለራሱ አንበቃ አገሩ ከተረጋጋ በቃ እራሴ እሰራለሁ የራሴን ስራ በቃ ትንሽዬም እኮ ነው የራሴን ስራ በቃ መስራት ነው የምፈልገው ምናምን ብዬ ጭንቅላቴን አሳምነኝ ነበረ የነበረው። ወላሂ እየኖርክ ያለውን ማለት ነው ስራ ጀመረ ለባዱ ሳምን ኢንሻአላህ ስራ ጀመረ የራሴን ስራ እሰራለሁ የራሴን ስራ እስታወቃለሁ ምናምን እያልኩ ነበረ እኔ ሐሳቤ ማለት ነው። ግን እንደ ሐሳቤ ምንም አልተሳካልኝም ነው ምላችሁ ወላሂ። አንዳንድ ጊዜ ህይወት በራሱ ፈተና ነው ወላሂ፣ በጣም ፈተና ነው። እኔ እንጃ ምን ልበላችሁ አንዱ ትትሉ እንዲጎሉባቸዋል በዛ ላይ ደግሞ እንደው ከሰሩ ደግሞ ፈቃድ ይሏቸዋል። ፈቃዱ ደግሞ ምንም ካሰሩበት ያ አመት የሚባል ይደርሳል። ያ አመት ይመጣል። ያንን ይዘፍቀ በዛ ላይ ወላሂ አሁን ላይ እኔ እንጃ እንደው ህዝቡ ራሱ ጨለው አለመሄዱ አልሐምዱሊላህ። ወላሂ እንደው እሱ በረሀመቱ በአንድነቱ በጌትነቱ ይዞታል። ብቻ አልሐምዱሊላህ ወላሂ እንጂ እንደ ሰው ክፋት ቢሆን እስከዛ ላይ እንደ በቃ አልቆልን ነበር። ሀቂቃ ነው የምላችሁ፣ እንደ አልቆልን ነበር። አሁን ላይ ጦርነት በቃ ወላሂ ሰው ዲዝዝ አድርጎት ማለት ነው። በቃ ዲዝዝ ነው ያለው፣ ዲዝዝ የጥይት ድምፅ እየሰማ ማለት ነው። የጥይት እናንተ አሁን እዛ ስላላችሁ ምናምን ታስቡ ይሆናል። ቤቱ ህዝቡ ግን ዲዝዝ የለም በቃ። እንዴ አጎቴ ከሆነ እንደው እንደት ሆናችሁ ጦርነቱስ እንዴት ነው ምናምን ብለህ ስትጠይቀው ማለት ነው

ምንድን ነው መሐረብ ተጫውተን ብዙ ጨዋታዎች ተጫውተን እናያደግነው አልሐምዱሊላ። በእኛ ጊዜ እንኳን እንግዲህ አሁን የእኛም ጊዜ ድሮ ሊባለው ማለት ነው። አልሐምዱሊላ በቃ ጌታ ራሱ ማለት ነው። አሁን ላይ ግን ህፃናቶቹ ላይ በቃ ሲጫወቱ ማለት ነው ዛሬ እንቅልፎች ዛሬ ዛሬ እንዲያ ነው የሚሏቸው ማለት ነው። ስለዚህ እንዲህ ለመኖር ያለውን መብያ ቁጭ ብሎ መብያ ያጣ የሌለውን ደግሞ ሰርቶ መኖር ያጣ ሰርተ መኖር አሁን ላይ ወዶች እዬ ነው የምላችሁ እና አሁን ላይ ወላሂ መግረሽን ጋር ብትሄዱ ማለት ነው፣ ይሄ ሁሉ ስደት ነው እንደሚወጣው ትላላችሁ። እኔ ወላሂ ትናንትና በቃ ሽጄ ማለት ነው እኔ በቃ ሰትና አሻራ ነበር የምሰጠው እና ወላሂ ሳይ ማለት ነው እንዲ ዘገነነኝ። በቃ እንዲ ምን ነው ይሄን ያክል እንዲሁ ብታው ማለት ነው በአራት ቁርጥ ሰልፍ ነው ያለ ነው ማለት ነው። እንግዲህ እኔ በጧት አርኩ ብዬ ለካ ሰው በአንድ አይኑ ተኝቶ በአንድ አይኑ አላርበ ነው የሚቆጣጠረው ማለት ነው። ዉላሂ ነው ምላችሁ አንዳንድ ጊዜ እስ እንደሆንንጀ እንደ ኢትዮጵያ ተቀምጦ የሚሰራው አጣ ህዝቡ እዛም መተናረባ ግን የሰው ስራ ጉልበታችን ጨረሰው። አረጀን። እኔ እኮ ንግርም የሚለኝ አሁን በኋላ መቼም ምንም አንጨምርም አይደለ ሀቂቃ ነው ምላችሁ እንግዲህ ከ25 ዓመት ከ25 ዓመት 26 ዓመት እንግዲህ በቃ ምን ሊሞላ ምን ቀረን? ምንም አልቀረንም። እያንዳንድ ጊዜ ሀያታችን በግርድና መፍጀታችን በራሱ እንደ ሰው ወደዚ ማለት እንደ ሁሌ ግርዴ እና ሁሌ ሰው ታዘዘሽ። እኔ ወላሂ ለሳ ኢትዮጵያ ለመኖር በቃ እራሴን በጣም አረጋጋሁት፣ በጣም ለመኖር ወሰንኩት፣ ግን አልተሳካልኝም። ከአቅሜ በላይ ሆነ ሁሉም ነገር ማለት ነው። በቃ አለመሰዴ አይቼ በጣም ነበር የጠርኩት ማለት ነው። እንግዲህ በጣም አንደኛ ቻናል የማድርጎ እኔም በቃ በቻናል እሰራለሁ ብዬ ነበር ያሰብኩት። ቻናል ላይ እንዲሞ እንኳን ሊያድግ እንደ ቡና ዝቅዝቅ ሰዓቱን አነሳብኝ ማለት ነው። ያው አንዳንድ ጊዜ ያው መቸም ተስፋ አልቆርጥ እንሻላ ተስፋ እንደማ አልቆርጥ ነገራቸዋለሁ የሰው ልጅ የሞት ሰው ብቻ ነው ተስፋ አይደለም ያለ ሰው ተስፋ አለው ስላችሁ ነገራችን ላይ አዲስ አበባ እኔ የምላችሁ ነገር እንደዚህ ነው ስላችሁ፣ ሁላችሁም እንደው አድርጉልኝ ሁላችሁ መልካም ስራ ይግጠምሽ። መልካም መልካም መልካም መልካም ሄዶ አድርጉልኝ ማለት ነው። በቃ ሁላችሁም እንደዛ አድርጉልኝ። እንግዲህ ምንም እንሻላህ እንግዲህ እነ አማራጭ አጣሁን የእህታችሁ ለመስራት ተፍ ተፍ ተፍ ነ ማለት ነው። ነገር አይደለም ሁላ ከበድራችሁም ከጓደኛም ምንም ብላችሁ ከዛም ከዛም ብላችሁ የራሳችሁን ስራ እኔ ራሴን ስራ ከፍት ነበር። ግን አሁን ላይ ጦርነቱ ይሄን የግብርስ ድርስ ማን ያበድራል? ምኑ ሞኝ ነው እ ምኑ ሞኝ ነው? ወላሂ ነገ ነው የምላችሁ። ምኑ ሞኝ ነው? ማነው ያበድራል? በአሁኑ ሰዓት ማን ማን ነው ያበድራችሁ? አይታትም ምን ይለራስ ማለት ተሰማ አሁን ያበድርኛ ያበድር ይለኝ ነው ወላሂ ነው የምላችሁ። ምክንያቱም አሁን ጦር በቃ ተስፋ ነው የቆረጠው። አሁን ባለፈው ምን ይመስለ ቤቱ ማለት ነው ሐቂቃ ምን ነው ወላሂ ነው የምላችሁ። ማን ቤቱ እንዴት እንደሚያምር እኔ እንጃ ያ ቤት የስንት ያቺ የሰራችሁ እቺ መዳብ ቅመን ስታመሰርታ ነው ያን ቤት እንደሰራችሁ፣ አላሁ አለም ያ ቤት ግን ወላሂ <سؤال> በአንድ ቀን ብጥስጥስ አድርገው ነው ያጥሩ በጦርነው ብጥስጥስ እኔ ያቺ የተሰማ እንደ ወላሂ ለይ እንደ ደውሉልኝ አልኳቸው። ቤተሰቦቿን ማለት እኔ እንደ እንዳጋጣሚ ሄደን ነው አቤት